እግዚአብሔር አምላካችሁ ለሆነ ነገር ግን ስሙን ለመጥራት ለምታፍሩበት በሰዎች ፊት ለሱ ለመናገር ለምታፍሩ፣ ይኸውላችሁ፣ እነሱ እንኳን አምላካቸው አይሰማም፣ አያይም፣ እጅ አለው አይንቀሳቀስም፣ እግር አለው አይሄድም፣ ጆሮም አለው አይሰማም። እንግዲህ ይሄንን የማይሰማ የማይናገር የማይራመድ እጁን ዘርግቶ ማይረዳ አምላክ ነው ብለው ካላፈሩበት በአደባባይ ካስቀመጡት፣ በቤቶቻቸው ጉልላት ላይ ካደረጉት፣ እኔና እናንተ ደግሞ ሰማይና ምድርን የፈጠረውን እግዚአብሔርን እያመለክን ስለ እሱ ለመናገር እንዴት እናፍራለን? እሱ አምላካችን ነው። እጅ አለው ይረዳል። ጆሮ አለው ይሰማል። አይን አለው ደግሞም ያያል። እሱ የሁሉ ፈጣሪ ነው። በእግዚአብሔር ቃል እንደተጻፈ ተጻፈ የሀዛብ አማልክት። እናንተ ግን አምላካችን ብላችሁ ስሙን ለመጥራት የምታፍሩ ሰዎች ይህን ስታዩ ምን ትላላችሁ? የማይሰማው አምላክ እንደዚህ ክብር አግኝቶ አምላካችን ነው ብለው ለሰው የሚያሳዩት ከሆነ እናንተ ደግሞ እግዚአብሔር አምላካቸው የሆነ ሰማይና ምድርን የፈጠረው እሱን ደግሞ ምን ያህል አምላካችን ነው ብላችሁ ልታሳዩት ይገባል ማለት ነው። አስቡበት። እግዚአብሔር ይበልጣል፣ ሊናገርለትም ይገባል።